ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የመቀለ ከተማ ከንቲባ ጽፈት ቤትን ጨምሮ የሾማቸውን ሰዎች በተለያዩ ቦታዎችና ተቋማት አስገብቶ ስራ ማስጀመሩን የህወሀ ጽፈት ቤት አሳወቀም። ሊቀመንበሩ ደብረጽዮን ገብረ ሚካኤልና ሌሎችም ከአራት ኪሎ አስተዳደር ጋር በአዲስ አበባ እንደሚነጋገሩም ይጠበቃል። ይህ በእንዲህ እንዳለ የአቶ ጌታቸው ረዳ አስተዳደር ያቀረበውን የብልጽግናው መንግስትን ጣልቃ ገብነት ጥያቄ ህወሀ ተቃውሞታል። በዝርዝር እንመለከተዋለን። በአማራ ክልል አመራሮች ጭምር የተገደሉባቸው ውጊያዎች መደረጋቸው ተሰማ። የመከላከያ ሰራዊቱ ከአንድ ሺህ በላይ ሰው ገደልኩ፣ ከአምስት መቶ የሚልቅ ደግሞ አቆሰልኩ ብሏል። ብልጽግና ደግሞ ሁሉም ነገር ሰላም እየሆነ ነው ይላል። ይህንንም እንመለከታለን። አብይ አህመድ ከነደብረጽዮን ገብረ ሚካኤል ጋር መደራደር የለበትም ሲሉ አቶ ጌታቸው ረዳ ጠየቁ። በትግራይ 90 በመቶ ሕዝብ ድጋፍ እንዳላቸው የገለጹት የጊዜ አስተዳድሩ ፕሬዚደንት ባልተለመደ ሁኔታ የትግራይ ሕዝብን ዳግም እንዳይንበረከክ ነው የምፈልገው ሲሉ ተሰምቷል። የአራት ኪሎ አስተዳደር እርስ በርስ ይዋጣላችሁ ያለ ይመስለኛል። ነገር ግን የብልጽግናው መንግስት ይፋዊ ጣልቃ ገብነት እንዲኖረው አልጠየቅኩም የሚለውንም አንስተዋል። ይህንንም ትሰማላችሁ። በኢትዮጵያ ኤርትራና ትግራይ ሰራዊቶች በኩል ጦር እየተንቀሳቀሰ ስለመሆኑ ተነገረም። የአሜሪካ መንግስት የፖሊሲ ጉዳዮች የሚተነተኑበት መጽሔት ሊፈነዳ የተቃረበው ጦርነት የሚያስከትለውን አደጋ ይዞም ቀርቧል። ተጨማሪ ያለን አሜሪካና እንግሊዝን ጨምሮ የትግራይ አሁናዊ ሁኔታን እየተከታተሉ ስለመሆኑ ከ20 በላይ የሚሆኑ ሀገራት ይፋ አደረጉ። ውጥረቱ እንዲረግብም ጥሪ አቅርበዋል። ሌላኛው መረጃችን ነው። ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ልምምዱ በባህር ላይ መርከብና ድሮንን ጨምሮ የጠላት ኢላማዎችን መምታት እንደዚሁም ጉዳትን መቆጣጠር ላይ ያተኮረ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የመቀለ ከተማ ከንቲባ ጽህፈት ቤትን ጨምሮ የሾማቸውን ሰዎች በተለያዩ ቦታዎችና ተቋማት አስገብቶ ስራ ማስጀመሩን የህወሓት ጽህፈት ቤት አሳወቅም። ሊቀመንበሩ ደብረጽዮን ገብረ ሚካኤልና ሌሎችም ከአራት ኪሎ አስተዳደር ጋር በአዲስ አበባ እንደሚነጋገሩም ይጠበቃል። ይህ በእንዲህ እንዳለ የአቶ ጌታቸው ረዳ አስተዳደር ያቀረበውን የብልጽግናው መንግስት ጣልቃ ገብነትን ጥያቄ ህወሓት ተቃውሞታል። ባለፉት ተከታታይ ቀናት የጊዜያዊ አስተዳድሩ ሹማምንትን ምክር ቤት የሾማቸው ሲል ህወሓት በሚገልጻቸው ሰዎች እየተካ በጸጥታ ኃይሎች አጋዥነትም እያስገባ ቆይቷል። ዛሬ ደግሞ በርዕሰ መዲኗ መቀላ ተከናውኗል። ከአንድ መቶ ቀናት በላይ ዝግ የነበረው የመቀለ ከተማ የከንቲባ ጽፈት ቤትም ተከፍቶ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት የመደባቸው ከንቲባ ገብተውበታል። የምስራቃዊ ዞንና የአዲግራት ከተማ አስተዳድሮችም እንደዚሁ አመራሮቻቸው ወደ ስራ ገብተዋል ሲል የህወሓት ጽፈት ቤት አሳውቋል። በደቡባዊ ምስራቅ ዞን አዲጉደም አዲ ጉደም፣ የሳምረ፣ እንደዚሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደር መዋቅሮች በህወሓት ተመራጮች መተካታቸውም ይታወቃል። ጉባኤ ያካሄደው ህወሓት የሾማቸው የመቀለ ከተማ ከንቲባም ረዳኤ በርሀም የምስራቃዊ ዞን ዋና አስተዳዳሪ ፍስሐ ኃይሌ ዛሬ በደጋፊዎቻቸው ታጅበው ወደ የጽፈት ቤቶቻቸው መግባታቸውን አሳውቋል። የትግራይ ሰሜናዊ ምዕራባዊና የማዕከላዊ ዞን አስተዳደሮችም በህዋ ጽፈት ቤት አመራሮች ስር ከሆኑ ጎራ ተቆጥረዋል። የአቶ ጌታቸው ረዳ አስተዳደር ሹመኞች የሚገኙባቸው አካባቢዎች በአመዛኙ በትግራይ የደቡባዊ ዞን ከተሞች ናቸው። ፕሬዚደንት ጌታቸው ረዳ የሚገኙባቸው በርካታ የጊዜ አስተዳድሮ የስራ ኃላፊዎች ወደ አዲስ አበባ መጓዛቸውም ነው የተነገረው ከነዚህ በዚህ መንግስታዊ አስተዳድሮች ባሻገር የህወሓት ጽፈት ቤት በኩል የተመረጡ ሹማምንቶች ተቋማት ላይም ቁጥጥር ማድረጋቸው ታውቋል። የ104.4 የመቀለ ኤፍኤም ሬዲዮ ጣቢያም በደብረ ጽዮን ገብረ ሚካኤል በሚመራው ህወሓት በተመደቡ የመቀለ ከተማ አመራሮች አባላት በቁጥጥር ስር መዋሉ ተነግሯል። አመራሮቹ በሰራዊቱ ታጅበው ሬዲዮ ጣቢያው ኃላፊዎችን መተካታቸውም ተሰምቷል። ህወሓትና የጸጥታ ኃይሉ መሰል እንቅስቃሴዎችን አስተዳድሩን የማጠናከርና ህገወጦችን የማረም ሲሉ ይገልጹታል። አቶ ጌታቸው ረዳ በበኩላቸው መንግስትን የማፍረስና እብደት ሲሉ ነው የሚገልጹት። የብልጽግናው መንግስት አስፈላጊውን እርምጃ ይውሰድ ሲሉም ጠይቀው ነበር። ይህንን ጥያቄያቸውን ተቃውሞም የህወሓት ጽሕፈት ቤት መግለጫ ማውጣቱ ይታወሳል። የተጀመረው የህግ ማስከበር እርምጃ ያለው ሂደት ተጠናክሮ እንደሚቀጥል ገልጹም የጊዜያዊ አስተዳድሩ የፌደራል መንግስትና የዓለም አቀፉ ማህበረሰብም በትግራይ ጉዳይ እገዛ እንዲያደርጉ ያቀረበው ጥሪ ይፋዊ ክህደትና የፕሪቶሪያው ስምምነትን የሚያፈርስ ሲል ውድቅ አድርጎታል። ህወሓት ህዝብና ሰራዊት ጊዜ አስተዳድሩ የሰጡትን ተልእኮዎች ለመፈጸም የሚያስችል የአመራር ማስተካከያ ይደረግ እንጂም ይፍረስ አላልኩም ብሏል። የኢትዮጵያ መንግስትና የዓለም አቀፉ ማህበረሰብ የፕሪቶሪያው የሰላም ስምምነት በመተግበር የትግራይ ዘላቂ ሰላምና መልሶ ግንባታ እውን እንዲሆን ድጋፍ እንዲያደርጉም ጥሪ አቅርቧል። መላው ህዝብ በትግራይ ህገ መንግስታዊ ስርዓት እንዲከበር፣ ተጠያቂነት እንዲረጋ ገጥና ሰላምና ጸጥታ እንዲሰፍን ግዴታውን ይወጣ ሲልም ነው ህወሀት ያሳሰቡም። ይህ በእንዲህ እንዳለ አብይ አህመድ ከነ ደብረ ጽዮን ገብረ ሚካኤል ጋር መደራደር የለበትም ሲሉ አቶ ጌታቸው ረዳ ገለጹም። በትግራይ ዘጠና በመቶ ህዝብ ድጋፍ እንዳላቸው የገለጹት የጊዜ አስተዳድሩ ፕሬዝደንት ባልተለመደ ሁኔታ የትግራይ ህዝብን ዳግም እንዳይንበረከክ ነው የምፈልገው ሲሉ ተሰምቷል። የአራት ኪሎ አስተዳደር እርስ በርስ ይዋጣላችሁ እያለ ይመስለኛል። ነገር ግን የብልጽግናው መንግስት ይፋዊ ጣልቃ ገብነት እንዲኖረው አልጠየቅኩምም ብሏል። የትግራይ የፖለቲካ ቀውስ የፈጠረው ተጽዕኖ አዲስ አበባ የወሰዳቸው አቶ ጌታቸው ረዳ ትናንት ከመቀለ ወደ አዲስ አበባ እየመጣወት ሸሽቻ አይደለም ትግራይ ላይ ያለውን ሁኔታ እንዳስረዳቸው ጠቅላይ ሚኒስትሩን በአካል ቀርቤ እንዳስረዳ ስለጠየቁ ነው ሲሉ ተናግረውም ነበር። በዛውም የምዕራብ ሀገራት ዲፕሎማቶችን ስለተፈጠረው ውጥረትና ህገወጡ ቡድን በሚል ስለሚገልጹት ኃይል ማብራሪያ ለመስጠት እንደሆነና ወደ መቀለም በሚቀጥለው ሳምንት ለመመለስ ሀሳቡ እንዳላቸው መግለጻቸውም እንደዚሁ የትግራይ ጊዜያዊ አስተዳድሮ ሲያወጣቸው የነበሩ መግለጫዎች ወደ ህዝቡ ሲያሰራጩ የነበሩ የነበሩት የትግራይ ቴሌቪዥንና ድምፅ ወያን የፌደል መንግስትና የዓለም አቀፉ ማህበረሰብ በትግራይ ጉዳይ ጣልቃ እንዲገባ የሚጠይቀውን መግለጫቸውን ግን ሳያስተናግዱት ቀርቷል። ዛሬም አቶ ጌታቸው ረዳ በአዲስ አበባ የሰጡትን መግለጫም በተመሳሳይ እነዚሁ የመገናኛ ብዙሀን ሳያሰራጩ የቀሩ ሲሆን የአገዛዙ ልሳናትና የተወሰኑ የግል የመገናኛ ብዙሀን በተገኙበትም አቶ ጌታቸው ማብራሪያ አቅርበዋል። አቶ ጌታቸው በዚህ መግለጫቸው ወቅት ከጠቅላይ ሚኒስትሩ ጋር ያደረጉት ንግግር ካለም ጭብጡ ምን እንደሆነ ባያስረዱም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 አቶ ጌታቸው ይህንን ቢጠይቁም በቀጣይ ቀናት እነዚህ አመራሮች በአዲስ አበባ ከፌደራል መንግስቱ ጋር ሊነጋገሩ ስለመሆኑ ግን ተሰምቷል። በአማራ ክልል አቶ ይልቃል ከፋለ ከአንድ ዓመት ከመንፈቅ በፊት እንዳደረጉት ሁሉ አቶ ጌታቸውም ተመሳሳዩን የፌደራል መንግስቱን ጣልቃ ገብነትን ጠይቀው ከሆነ ተጠይቀው፣ አቶ ጌታቸው የፌደራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም የሚል ምላሽ ሰጥቷል። የፌዴራል መንግስት ጣልቃ የሚገባው እኔ ስለጠየኩት አይደለም። ጣልቃ እንዲገባ የሚያደርገው የፕሪቶሪያው ስምምነት ፈራሚ አካል ስለሆነ ነው። ይህ ቡድን የፕሪቶሪያውን ስምምነት አደጋ ላይ ጥሎታልና አስፈላጊውን እርምጃ መውሰድ አለበት ሲሉ ግን አንስተዋል። እንዲያም ሆኖ የፌዴራል መንግስቱን ዝምታ የተቃወሙት አቶ ጌታቸው ረዳም እርስ በርስ ይዋጣላችሁ ይመስላል አይነት መልእክት ማክለውበታል። የፌዴራል መንግስቱ ለምንድነው ዝም ያለው? አላቅም። ይዋጣላችሁ ብሎ ሊሆን ይችላል የፌዴራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዜ ሊኖረው አይችልም። አሁን ትግራይ ላይ አነሳሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል ሰው እሱንም እቀበላለሁ ነው። ግን ዝም ማለት የለበትም የፌዴራል መንግስት። እኔ ስድስት እዚህ ያዝመት ምናምን ያልኩ አይደለም። ስርዓት ያለው ሀላፊነቱን መወጣት መቻል። ትግራይ ውስጥ ራሱ ፌዴራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት። የትግራይን ድንበር መጠበቅ መቻል አለበት። ትግራይን ድንበር የሚያስጠብቅ አቅም ኦኬ፣ ምንድን ነው የሚባለው አውትሶርስ ሲደረግ ከተባለ ቁርጣችን አውቀን እናደርገው። የጊዜያዊ አስተዳድሩ ፕሬዚደንት የትግራይ ወጣት ለስልጣን ሽኩቻና ለእንደዚህ አይነት ርካሽ ተግባር መስዋዕት ለመሆን ዝግጁ አይደለም ሲሉ አንስተው፣ በእርግጠኝነት መናገር የምችለው ትግራይ ላይ ጦርነት የሚኖረው በሌላ አካል ከታወጀ ብቻ ነው። የትግራይ ወጣትም ሊዋጋ የሚችለው በዚህ ነው። ከዛ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም የሚለውንም ጠቅሷል። ባልተለመደ ሁኔታ የትግራይ ሕዝብን ተንበርክኮ እየነበረ እንደሆነ አስመስለው በማቅረብ ዳግም እንዳይንበረከክ ነው ጥረቴ ሲሉ አንስተው በትግራይ ከፍተኛ ድጋፍ ያላቸው እሳቸው እንደሆነም አክሏል። የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበረከክ ሲለምን የሚውል ሰው ለፌዴራል ሳልፍ ሰጡን፣ ያ ለማን ጋር ነው የምትደራደር? በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገት በት ዕድል በሌለበት ሁኔታ ከፌዴራል መንግስት ጋር በቅርብ ከመስራቱ አማራጭ የለም ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ ዘጠና ፐርሰንቱ ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን የተፈናቃይ መመለስን ስለሚደግፍ የዘጠና 90 ምናምን ፐርሰንት ህዝብ ድጋፍ አለኝ ብዬ ምናምን ይሄ ዝም ብሎ የፈጠርኩት ተረት አይደለም ኤቨሪዌር ያለው እውነት ስለሆነ ማሃተም አዲግራት ላይ ነጥቀው ሁመራን የተቆጣጠሩ ይመስላቸዋል ሲሉ የተሰሙት አቶ ጌታቸው ስለ ትግራይ ሀገርነትም ተጠይቀው ማብራሪያ ሰጥተዋል። የፖሊስ ኃይል ይኖረናል፣ እንደ ማንኛውም ክልል ሚሊሻ ይኖረናል። የመከላከያ ሰራዊት የሚባል ነገር ግን ሊኖረን አይችልም። ትግራይ ሀገርናት ብሎ ማሰብ የሚፈልግ ሰው ብዙ እንዳላውቃለው እኔም ሞቅ በሚለይ ሰዓት እንደዛ አስባለው። መመኘት ችግር የለውም። መሆን ካለበት እታገላለው። ነገር ግን አሁን ያለውን ነባራዊ ሁኔታና እውነታ መረዳት አለ። ብን ትግራይ የኢትዮጵያ አካል ናት ብለዋል። በአማራ ክልል አመራሮች ጭምር የተገደሉባቸው ውጊያዎች መደረጋቸው ተነገረም። የመከላከያ ሰራዊቱ ከአንድ ሺህ በላይ ሰው ገደልኩ ሲል ብልጽግና ደግሞ ሁሉም ነገር ሰላም እየሆነ ነው ይላል። የክልሉ ጦርነት ግን ከተዋጊዎች ባሻገር ሰላማዊ ዜጎችን ጭምር በገፍ እየቀጠፈ ቀጥሏል። ትናንትና ዛሬ በበርካታ የክልሉ አካባቢዎች የተደረጉ ውጊያዎችም ለዚህ ማሳያ ናቸው። በሰሜን ወሎ ዞን ወልዲያ ዙሪያ የነበረው የሚጠቀስ ሲሆን እንደ ቃሌምና ኡርጌሳ ባሉ አካባቢዎች የሚገኙ የመንግስት ካምፖች ላይ ተደጋጋሚ ጥቃቶች ተፈጽሟል። በወልዲያ ከተማ ዙሪያም ከባድ መሳሪያ ድብደባዎች እንደነበሩ የሚታወቅ ነው። ሌላኛው ጠንካራ ውጊያ የነበረበት ቀጠና የሰሜን ሸዋ ዞን አጣዬ ቅርብ ርቀት፣ ኤፍራታና ግድምና አንጾኪያ ገምዛ ወረዳዎች ያሉ የተለያዩ ቦታዎች ሲሆኑ በእነዚህ ውጊያዎችም ከመከላከያ ሰራዊቱም የሆነ ከፋኖ ኃይሎች በአመራር ደረጃ ያሉ አዋጊዎች ጭምር መገደላቸው ነው የተገለጸው። በዛው በሰሜን ሸዋ ዞን መረሃቤት ቤት የቀጠና ሚዳ መራኛ ቶ ጎራም በማዕከላዊ ጎንደር ደባርቅ ቅርብ ርቀት አደርቃይ፣ በምዕራብ ጎንደር ደግሞ አርማጭሆ ሽመልበር ተብለው በሚጠሩ አካባቢዎች ከፍ ያሉ ጉዳቶች የተመዘገቡባቸው ውጋዎች ነበሩ። የመከላከያ ሰራዊቱ በአማራ ክልል በርካታ ዞዎችን አሰማርቶ ነው ከህዝቡ ጋር እንዲፋለም የተገደደው። በሌትናንት ጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ደግሞ ተጠቃሽ ነው። ይህ እዝ ምስራቅ ጎጃም በሰሜን ጎጃምና አዊ ዞን እንደዚሁም በደቡብ ጎንደር ቀጠናዎች 1025 የክልሉ ወጣቶችን ገደልኩ ይላል። 574ቱን ደግሞ አቆሰልኩ ሲልም ይገልጻል። ይህን ሁሉ ሕዝብ የገደለውና ያቆሰለበትን የጊዜ መጠን ባይጠቅስም ማረኩት ያለውን የጦር መሳሪያ ብዛትና እየተፋለምኩ ነው የሚልባቸውን የቦታዎችን ስምም ይዘረዝራል። ሰራዊቱ እንዲህ ያለው ሁነት ውስጥ መሆኑን በሚያስረዳበት በዚህ ወቅት የብልጽግናው ሹማምንት ደግሞ ክልሉ ሁሉ ሰላም ነው ይላሉ። መከላከያ የክልሉ ወጣትን ይበቀልልናል በሚለው ንግግር ሲሆናቸው የሚታወቁት የክልሉ የብልጽግና አስተዳደር ቃል አቀባይ መንገሻ ፈንታው እንዳሉት መከላከያው ተበቅሎ መጨረሱን ባያብራሩም፣ ነገር ግን ሰላም ላይ ነን ሲሉ ተሰምተዋል። ዛሬ አሁን ባለን ሁኔታ የተሻለ የሰላም ሁኔታ ነው ያለው። ዞኖች፣ ወረዳዎች እና ከተሞች ሙሉ በሙሉ በሚያስብል ደረጃ የክልላችን አመራር ከጸጥታ ኃይላችን ጋር በጋራ ሆኖ ወደ ተሻለ ሰላም እንዲመጣ ጥረት ተደርጓል። በኢትዮጵያ ኤርትራና ትግራይ ሰራዊቶች በኩል ጦር እየተንቀሳቀሰ ስለመሆኑ ተነገረም። የአሜሪካ የመንግስት ፖሊሲ ጉዳዮች የሚተነተኑበት መጽሔት ሊፈነዳ የተቃረበው ጦርነት የሚያስከትለውን አደጋ ይዞ ቀርቧል። ፕሬዚደንት ኢሳያስ አፈወርቂ ፊርማቸው ያልሰፈረበት ነገር ግን ጦራቸው ከወረረው ግዛት እንዲወጣ የሚጠየቅበት የፕሪቶሪያው የሰላም ስምምነት የልዩነቶች መነሻ መሆኑን ይጠቅሳል። ፎሪን ፖሊሲ መጽሄት በትግራይ ክልል ያለው ቀውስ በወታደራዊ እንቅስቃሴዎች መታገዙን የሚያትተው መጽሄቱ ምስራቃዊ የትግራይ አካባቢዎች ላይ የአቶ ጌታቸው ረዳ ሹመኞችን የመተካት ስራም በትግራይ ሰራዊት ዩኒቶች መፈጸሙንም ያነሳል። ይህ የትግራይ አለመረጋጋት በሁለቱ ሀገራት መካከል ሊቀሰቀስ ለሚችለው ጦርነት ሌላ ግብአት ስለመሆኑ ጠቅሶ ከቅርብ ጊዜ ወደ እየተስተዋለ ስላለው ወታደራዊ እንቅስቃሴም ያብራራል። የኤርትራ ሰራዊት፣ የኢትዮጵያ መከላከያ፣ የትግራይ ሰራዊት ጦራቸውን አንቀሳቅሰዋል ሲልም ያስቀምጣል። በእርግጥ ከሻቢያም ይሁን ከብልጽግናው በኩል የድሮን ቅኝቶችን ጨምሮ ድንበር አካባቢዎች መሰል እንቅስቃሴዎች መደረጋቸው የሚታወቅ ነው። ፕሬዝደንት ኢሳያስ አፈወርቄ ከሱዳን ድንበርም ከማዕከላዊ የኤርትራ አካባቢዎችም ሜካናይዝድ ኃይላቸውን ጨምሮ ተጨማሪ ሰራዊትን ወደ ኢትዮጵያ ድንበር አቅጣጫ የማዘዋወር ተግባርን ሲፈጽሙ ነው የሰነበቱት። ጸረ ድሮኖችን በተለያዩ ስትራቴጂክ ስፍራዎች ላይ ተከልኩ በሚልም በፕሮፓጋንዳ ሰዎቻቸው በኩል አስተላልፏል። የብልጽግናው ጦር እንቅስቃሴ ጉልህ ባይሆንም በአፋር ክልል አሰብ አቅጣጫ በኩል ነው በአመዛኙ የተስተዋለው። ፎሪን ፖሊሲ መጽሄት ሪፖርት የአዲስ አበባው አስተዳደር የኤርትራን መንግስት የፕሪቶሪያውን ስምምነት በማደናቀፍ የውስጥ ታጣቂዎችን በመደገፍ የአስመራው መንግስት ደግሞ ቀይ ባህርና አሰብን በመመኘት እርስ በራሳቸው እየተካሰሱ ስለመሆናቸው ያብራራል። በዚህ ሂደት ውስጥ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያላቸውን ሚናም ያስቀምጣል። በቅርቡ የቢሊዮን ዶላሮች ኢንቨስትመንት በአሰብ ወደብ ላይ ለማስጀመር ፍላጎት ማሳየቷ የተነገረላት ሳውዲ አረቢያ የአዲስ አበባው መንግስት የቀይ ባህር ፍላጎትን እንደማትቀበለው ይታመናል ሲል መጽሄቱ ዘርዝሯል። የሆነ ሆኖ ሊፈነዳ የተቃረበው ጦርነት ለማስቆም ጊዜው አሁን ነው የሚለው ፎሪን ፖሊሲም ጦርነቱ ከተጀመረ በኋላ ግን ወራትና መታትን የሚዘልቅ ከፍተኛ ምስቅልቅልን የሚያስከትል ስለመሆኑ አስጠንቅቋል። ሱዳን በከፋ ሁኔታ ውስጥ ናት። ደቡብ ሱዳን ያለችበት ነባራዊ ሁኔታ ይታወቃል። በዚህ ይህ ላይ ሌላው ዳሜ ጦርነትን መፍቀድ ቀውስን ይዞ ይመጣል። የቀይ ባህር የንግድ መስመርን ክፉኛ ይጎዳል ሲልም ያክላል። በተለይም ይህንን ጦርነት በማስቆም ረገድ የገልፍ ሀገራትና ምዕራባውያን አንዳች መፍትሄ ይፈልጉ ዘንድም ጥሪውን አስተላልፏል። አሜሪካና እንግሊዝን ጨምሮ የትግራይ አሁናዊ ሁኔታን እየተከታተሉ ስለመሆኑ ገለጹ። ውጥረቱ እንዲረግብም ጥሪ ያቀርቧል። የበርካታ ምዕራባውያን ሀገራት አምባሳደሮችና ተወካዮች ላለፉት ወራት ወደ ትግራይ ክልል መቀለ በመጓዝ ተደጋጋሚ ውይይቶችን ማድረጋቸው የሚታወቅ ነው። ዛሬ ደግሞ የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ውስጥ ያለውን ወቅታዊ ሁኔታና እየጨመረ የሚገኘውን ውጥረት እየተከታተሉ መሆናቸውን ይፋ አድርጓል። መግለጫውን ያወጡት የአሜሪካ፣ የእንግሊዝ፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ ቤልጅየም፣ የቡልጋሪያ፣ ቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የአይርላንድ፣ የግሪክ፣ የስፔን፣ የፈረንሳይ፣ ጣሊያን፣ ሉክዘምበርግ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቹጋል፣ የአውሮፓ ህብረት ልኡካንና ሌሎችም ሀገራት ናቸው። ሀገራቱ በመግለጫቸው የፕሪቶሪያው ስምምነትን ሙሉ ድጋፍ እንደሚሰጡት ገልጸው ሁሉም ወገኖች አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ ታሳስበል። ይህ ስምምነት የመሳሪያ ድምፅን ጸጥ እንዳደረገ አስታውሰው በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ አይገባምም ብሏል። ማንኛውንም አይነት ድጋፍ በዚሁ ዙሪያ ለማድረግ ዝግጁ እንደሆኑ በማተት ትናንት የትግራይ ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ከመቀለ ወደ አዲስ አበባ ከመጡ በኋላ ከአሜሪካ ከጀርመን፣ ፈረንሳይ ጣሊያን፣ ዩናይትድ ኪንግደም፣ እንደዚሁም በአውሮፓ ሕብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳድራቸው እየገጠመው ስላለው ፈተና ሰፋ ያለ ውይይትን አድርጌያለሁ በሚል መግለጻቸው የሚታወስ ነው። ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩም። ልምምዱ በባህር ላይ መርከብና ድሮንን ጨምሮ የጠላት ኢላማዎችን መምታት እንደዚሁም ጉዳትን መቆጣጠር ላይ ተልዕኮ ሆኖ ያደረገ ነው። ሶስቱ ሀገራት መሰል የባህር ኃይል ግዙፍ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ አምስተኛ ዓመት እንደሆነም ታውቋል። ማሪን ሴኩሪቲ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱም በትናንትናው ዕለት በኢራን ከሀበር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንደዚሁም የፍለጋና የየብስ አድን ስራዎች ላይ ያተኮረ ነው የተባለ ሲሆን ለሁለት ቀናት በሚቆይ ወታደራዊ ልምምድ የሶስቱ ሀገራት የባህር ኃይሎች በቀንና በማታም ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ታውቋል። በዚህ ወቅትም የጠላት መርከቦችንና የድሮን ኢላማዎችን አድርጎ መምታትን እንደሚለማመዱም ተነግሯል። ከአዘርባጃን ደቡባ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራቅ የተባበሩት አረብ ኤሚሬቶችና ስሪላንካ የተውጣጡ የባህር ኃይል ቡድኖች ልምዱን እየተከታተሉ ስለመሆኑም ነው የተነገረው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።